ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል የቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ የደወል ምልክቱን በማጥቆር ቤተሰብ ይሁኑ ማለት ነው። ነባሮች ደግሞ ላይክ፣ ሼር አይረሳ ማለት ነው። ዛሬ ጽናት ድራማን በክፍል 64 ምተናል ማለት ነው። የናሁም እናት እጅግ በጣም አምርራባቸዋል። እንግዲህ ናሁም ቤት ተከራይቶ ከቤተሰቦቹ ከወጣ ጀምሮ ኑሮውን እንግዲህ ከመራዊት ጋር አንድ ላይ አድርገዋል። እናም እንግዲህ እናትየዋ መራዊትን ያው ቀደም ብላ ተዋውቃታለች። መራዊትን ከተዋወቀቻትና ካወቀቻት ጀምሮ ግን አጥብቃና አምራ ወጥራ ይዛቸዋል። ልጅ መውለድ አለባችሁ፣ ልጅ ለቤት ለትዳር ድምቀት ለትዳር ጥንካሬን ይሰጣልና ልጅ መውለድ አለባችሁ በማለት እንግዲህ አጥብቃ ይዛቸዋለች። እናም እንግዲህ ይሄንን ነገር እነሱ አሁን ላይ ዝግጁም አይደሉም፣ አልተቀበሏትም ማለት ነው። እሷን በተደጋጋሚ እየጠየቀቻቸው ትገኛለች። በባለፈው እንዳየነው እና እንደተመለከትነው እንዳስተዋልነው ከሆነ መራዊትን እንግዲህ ለብቻዋ ስትጠይቃትም ነበረ። ልጅ መውለድ አለባችሁ ስትላትም ነበረ። የሚፈጠረው ነገር አይታወቅም እና አማችሽንስ መቼ ነው የምትተዋወቂው? በማለትም ስጠይቃት ነበረ። እናም እንግዲህ ናሆምና አባትየው ናሆም እንግዲህ ቤት ተከራይቶ ቤቱን ትቶ ስለወጣ አባትየው ትንሽ ቅር ብሎታል። እና ያንን እርቀ ሰላም ከወረደ በኋላ ሰርጋችሁ የሚደገሳል እና አንቺም ትተዋወቂዋለሽ አማችሽን ስትላትም ነበረ። እናም እንግዲህ የሚፈጠረው ነገር አይታወቅም ስትል መራዊት ምን ይፈጠራል እኔ እና ናሆም ተዋደን ተፋቅረን እየኖርን ነው፣ ምንም የሚፈጠር ነገር ይኖራል ስትላት ልጅስ ቢፈጠር እናንተ ገና አልተጋባችሁም፣ በማለት እንግዲህ የናሆም እናት አስጠንቅቃ ማስረግጣም ስትነግራት ነበር። ልጅ እንኳን አሁን ላይ ብንቆይ መልካም ነው ስትልም መልስ ሰታት ነበረ። የናሆም እናት ግን የመራዊትን መልስ አልተቀበለችም ማለት ነው። እንዴት ወንዶችስ እንዳሻቸው፣ እንዴት ሴቶቹ ለእድሜያቸው አታስቡም እንዴ? በማለትም እንግዲህ ቁጣማ ምታባታለሽ ማለት ነው። እናም እንግዲህ ዛሬ በክፍል ስልሳ አራት እና በተኙበት እንግዲህ ስልክ ይደወላል። የተደወለውም ስልክ እንግዲህ ከናሆም እናት ነው። ናሆምም እንግዲህ መራዊት እንዳትነሳ ቀስ ብሎ ይነሳና የስልኩን ንግግር ከእናቱ ጋር ያደርጋል። እናትየዋ እንግዲህ በአካልም አልበቃ ብሎ በስልክም እንግዲህ ጥያቄውን እንግዲህ አምረራባቸዋል እና ልጅ መቼ ነው የምትወልዱት? ልጅ መውለድ አለባችሁ፣ በማለት እንግዲህ በጣም እየረበሽቻቸው ትገኛለች። እና አሁንም እንግዲህ በእናቱ ጥያቄ እጅግ በጣም ምን አይነት መልስ መስጠት እንዳለበት እንግዲህ ግራም እየተጋባ ይገኛል ማለት ነው። ይህንን የስልክ ንግግር እንግዲህ ከእናቱ ጋር እየተከራከረም አሁን ላይ መውለድ አልፈልግም፣ እሷ አይደለችም መራዊት አይደለችም እኔ እኔ መውለድም አልፈልገው እያለም እንግዲህ አንዳንድ ነገሮችን በስልክ እንግዲህ ሲነጋገሩም ነበር። መራዊትም እንግዲህ ከእንቅልፏ ነቅታ ቁጭ ብላ እያዳመጠችው ነበረ። እናም እንግዲህ መራዊት ስልኩን ሲጨርስ እኔ በእናንተ መሐል መግባት አልፈልግም ስትልም ነበረ። እናም እንግዲህ አሁን ላይ መራዊት እጅግ በጣም አሳስቧታል። እኔ ልጅ መውለድ አልችልም አሁን ላይ እንዴት አድርጌ ነው እኔ መቀጠል የምችለው ከእሱ ጋር የሚል ትልቅ የሆነ ውጥንቅጥ ውስጥ ገብታለች ማለት ነው። በጣም ከፍቷታል። እጅግ በጣም ከሚባለው በላይ ተከፍታለች። ነገር ግን የተከፋችበትን እንግዲህ ናሆም እንዳቅባት አልፈለገችም። እንግዲህ ቻላ አርጋ ወደ ውስጥ እንግዲህ አዋ ውጣ ይዘዋለች ማለት ነው። እናም እንግዲህ እና አሆምም ተረድቷታል። መራዊት በጣም ተከፍታብኛለች በማለት እንግዲህ እጅግ በጣም እያሰበ ነው። መራዊትን እንዴት አርጌ ነው ማስደሰት ያለብኝ በማለትም እንግዲህ እና አሆም እንግዲህ ለመራዊትን ለማስደሰት ደፋ ቀና ሲልም አይተናል ተመልክተናል፣ ማለት ነው ጽናትዬና ኪራ በተኙበት እንግዲህ እነ ኪራ ቤት ስልክ ይደወላል። ስልክ የተደወለው እንግዲህ ከጽናት አባት ነበረ። የጽናት አባትም ለልጁ ሰላምታ ተለዋወጡና ሰላምና ደህና እንደሆነች፣ ትምህርትም ጥሩ እንደሆነ እንግዲህ ትነግረውና ስልኩን ትዘጋለች። አባዬ እኮ እኔ ደስተኛም ስሆን እንዱም ደግሞ ስከፋም ብቻ የሆነ የሚነግረው ነገር አለ እየደወለ ይጠይቀኛል ስትልም እንግዲህ ከኪራ ጋር ንግግር አደርጋለች። ታዲያ አባትሽ አይደል እንዴ? ለዛ ነው እያለም እንግዲህ ጽናትዬና ኪራ ፍቅራቸውን እንግዲህ አጧጡፈውታል። ነገር ግን አሁን ላይ ያ ለኪራ የተደበቀው ሚስጥር እየከነከነው መጥቷል። ጽናትም ልትነግረው አልቻለችም። ሰናይትንም በግሏ እንግዲህ እሷን ለማናገርም ሞክረዋል ኪራ። ሰናይት ግን እኔ ምንም አውቀው ታሪክ የለም፣ ምንም ሚስጥር የለም በማለት ጽናትን ብቻ ተንከባከባት፣ እንዳታስከፋት በማለትም እንግዲህ አጥብቃና አስጠንቅቃ ስትነግረው ነበር። ለነገሩ እኔ የኔ ቅርቤ ፍቅረኛ ያልነገረችኝን አንቺ ትነግረኛለሽ ብዬ ማሰቤ ነው ጥፋቱ በማለት ከአጠገቧ ተነስቶ ይሄዳል ማለት ነው። ሰናይትም እንግዲህ ሶስቱ ነው ይሰበሰቡ እና ምሕራዊት ሰናይት ጽናቱ ነው ለኪራ ከዚህ በኋላ ይሄ ነገር መነገር አለበት በማለትም እንግዲህ ጽናትን አስጠንቅቀው ሲነግሯት ነበረ። ጽናትም ከዚህ በኋላ ፍቅሬ እንዲበላሽብኝ አልፈልግም በማለት እንግዲህ የፍቅሯ ነገር አሳስቧታል። በእንደዛ እንዳለ እንግዲህ የስልክ ንግግር አድርገዋል ማለት ነው። እናም እንግዲህ ኪራ ከሀሴት ተከስታለች። ሐሴት ስልክ ደውላ እያወራችው ነበረ። እናም እንግዲህ ሐሴት የእህቷ እንደምታገባ እና የእህቷን ስልክ እንግዲህ ጥሪ እያስተላለፈችለት ነው ከዛ ግን አልፎ እንዴት ነው? የተቀየምከኝን ይቅርታ አድርገህልኝ አሉ እያለችም ስጠይቀው ነበረ። ያደረግሽው ነገር እና ድርጊት ከባድ ቢሆንም ግን ይቅርታ አድርጌልሻለሁ ሲላትም እየተነጋገሩ ጽናት ትመጣለች። ጽናትም እንደ ቅናት ቢጤ ያዛት። እሱም እንግዲህ በቃ ደህና ሁኚ፣ ሌላ ጊዜ እናወራለን በማለት ከሀሴት ጋር ይሰናበታል። ከዛ ጽናትም እንግዲህ የቅናት ነገሯን አሳይታለ ማለት ነው። ለምን ደወለች በዚህ ሰዓት ምናምን ስትልም ነበረ ከዛም እንግዲህ ያው ንግግር ካደረጉ በኋላ ያው እሱ እንግዲህ ጽናትን እንደዚህ አርገሽ ከምታየኝ፣ አይኗን እንግዲህ እያጉረ ጠረጠች ስታየው ነበር። እና እንደዚህ አርገሽ ከምታየኝ እውነት ብትመችኝ ይሻላል በማለትም እንግዲህ እሷን በማሳሳቅም እንግዲህ ወደ ነበሩበት ተመልሰዋል ማለት ነው። እናም እንግዲህ ጽናትዬ ክላሷ ሂዳ ቁጭ ብላ ነበረ እነሱ ቤት ያው በሰራተኛ በሰራተኛነት ስትሰራ የነበረችበት የምታርፍበት ክላስ ሄዳ ሚስጥሬች ክላስ ሁለ ነገሬ ብዙ ነገር ይችለሽልኛል በማለት እንግዲህ ቆጭ ብላም እያወራሽ ነበረ ከራሷ ጋር እና ከክላሱ ጋር ማለት ነው። ከዛም እንግዲህ አለፍ ብላ ስልክ ከኪራ አባት ጋር ትደዋወላለች። የኪራ አባትን እንግዲህ ሁሉም ነገር ሰላም እንደሆነ ስትነግረው ነበረ። እናም ግን እኔ አንድ ነገር ልጠይቅዎትና ላስቸግሮት ትፈልጋለ ስትልም ነበረ የኪራ እናቱ መታሟን ለኪራ መናገር አለብኝ በማለት እንግዲህ እሳቸውም እንግዲህ አይቻልም ብለዋታል። በእንደዛ እንዳለ ግን ፍቃድ ከርሳቸው ለመውሰድ ስልክ ደውላ እያወራች እያለ ባለታይም እኔ እውነቱን መናገር አለብኝ፣ እውነቱን ማወቅ አለበት ኪራም ስትል ነበረ። በዛ መሀል ግን ኪራ በየክላሱ ሲፈልጋት ነበር ጽናትን። በስተ መጨረሻም እንግዲህ ክላሱ አያገኛትና ከጎኗ ሄዶ ቁጭልና ምንድን ነው የደበቅሽኝ? እውነታውን ንገሪኝ፣ በማለት እንግዲህ አፋጦ ይዛታል። እሷም ግን ልትነግረው አልቻለችም። እኔና አንቺ ኮ ፍቅረኛ ሞች ነን ለምንድነው የምትደብቅኝ? ልትነግርኝ ይገባል። ፍቅረኛ ሞች ማለት አንድ ናቸው። እንዴት ነው አንቺ የምትደብቅኝ? ምንድን የደበቅሽ ነገር? በማለት እንግዲህ ኪራ እጅጉን በጣም ተናዶ በጽናት ላይ እንግዲህ ሲጠይቃትም ነበር እሷም ልትነግረው ፍቃደኛ አልሆነችም ከማን ጋር ነው የምታወሪው ሲል ነበር በስልክ ነገር ግን ፍቃደኛ ሆና ምንም ልትመልስለት አልቻለችም እናም እሱ በጣም ተናዶባት ጥሏት ይሄዳል ማለት ነው ኪራ እያለች ከኋላ ብትከተልም ሊሰማት እና ምንም አይነት መልስ ሊሰጣት አልቻለም በጣም ተናዶ እንግዲህ የሆነ ካፌ ሄዶ ቁጭ ብሎ ነበረ እና ናሆም እንግዲህ ምን ነህ ነው አንተ፣ ቆይ ስልክ ሲደወልልህ እንዴት አታነሳም? ምን ነህ ነው በማለት እንግዲህ የሆነውን ና የተፈጠረውን ነገር ይነግረዋል። ከዛም እንግዲህ ወደ ቤት ተነስተው ይሄዳሉ። እንግዲህ ናሆም ሄድና ቤት እንግዲህ መራዊትን በጣም ይጣላታል። ምንድን ነው ኪራን የደበቃችሁት ነገር? አንቺ ታውቂያለሽ እውነታውንና ሚስጥሩን ልትነግሪኝ ትቻለሽ፣ እባክሽ ንገሪኝ በማለት እንግዲህ ሲማጸናትም ሲለምናትም ነበረ። ልጅ እኮ በቃ ኪራ አሳዝንሽም እንዴ ያለበትን የሆነበት ሁኔታ በጣም ነው እኮ የሚያሳዝነው። ይሄው እንግዲህ ሌሊቱን ሙሉ እንግዲህ ብርድ ሲጠበስ እኮ አደረ። አያሳዝንሽም እንዴት ሲላትም፣ ከእናቱ ህመም አይብስም በማለትም እንግዲህ መራዊት ነገሩን እንግዲህ ትናገራለች ማለት ነው። እቴት ምንሆናለች በማለት እንግዲህ ናሆም ሲጠይቅ ነበረ። ጽናት የደበቀቻችሁ ነገር እንግዲህ እቴት የካንሰር ታማሚ ሆናለች በማለት እኔ ይህን ነገር አላምንም አምኜ ልቀበል አልችልም በማለት ናሆም በጣም ደ ደንግጧል። በእንደዛ እንዳለ እንግዲህ የሆነውን ነገር ይሄ ነው። በቃ ጽና ትደብቀቻችሁ በማለት መራዊትም ተነስታ እንግዲህ አኩርፋው እሱን ጥላው ተቀመጠበት ወደ ክላሷ ትገባለች ማለት ነው። እናም እንግዲህ እና አሁን እውነታውን ሰምቷል ማለት ነው። እንግዲህ የክፍል ስልሳ አራት የጽናት ድራማ በዚህ ተጠናቋል ማለት ነው። አድማጭ ተመልካቾች፣ ውድ የተከ የነበረን ቆይታ ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ በያላችሁበት ቸር ሰንብቱ። ባይ ባይ፣ ውድ ቤተሰብ።